ብጹዕ አቡነ ሉቃስ በአጣጥ ሉርድ ማርያም ቁምስና ሐዋርያዊ ጉብኝት አደረጉ። የእምድብር ሀገረ ስብከት ጳጳስ ብጹዕ አቡነ ሉቃስ ፍቅሬ በአጣጥ ሉርድ ማርያም ቁምስና ከየካቲት 8 እስከ 30 2017 ዓ ም ድረስ ለሶስት ተከታታይ ቀናት ሐዋርያዊ ጉብኝት አድርገዋል። በመጀመሪያው ቀን ከቁምስናው ቆሞስ ክቡር አባ እስጢፋኖስ ኬራጋ ጋር በቁምስናው ሐዋርያዊ እንቅስቃሴና ሀገረ ስብከቱ ያስቀመጠው የወደፊት አቅጣጫን ወደ ተግባር በማውረድ ሂደት ላይ እንዲሁም ተጨባጭ ሁኔታዎችን በመገምገም ውይይት አድርገዋል። በሁለተኛው ቀን ብጹዕነታቸው ከሁሉ መንፈሳዊ ማህበራት ተወካዮች ጋራና ከቁምስና ሐዋርያዊ ተግባር ምክር ቤት አባላት ጋር ውይይት አድርገዋል። መንፈሳዊ ማህበራት በየቁምስናው የጀርባ አጥንት ሆነው እያንዳንዱ ምዕመን በሃይማኖቱ የሚጠነክርበት፣ መንፈሳዊ ህይወቱን የሚያበለጽግበት ከሌሎች ካቶሊካዊ ወንድሞቹና እቶቹ ጋር በፍቅር በአብሮነት፣ በሀዘንም በደስታም እየተረዳዳ እንዲኖር የሚያስችልበት መንፈሳዊ መደጋገፍን በተመለከተም ተወያይተዋል። የእሁድ መስዋዕተ ቅዳሴም በሉርድ ማርያም ቁምስናው መላው ህዝበ ክርስቲያን በተገ በት የተደረገ ሲሆን ብፁዕ አባታችን የእለቱን ቃለ እግዚአብሔር አሰምተዋል። በሐዋርያዊ ጉብኝቱ የሀገረ ስብከቱ እንደ ራሴ ክቡር አባ ሀብተ ስላሴ አንቷን፣ የሀገረ ስብከቱ ሐዋርያዊ ጽህፈት ቤት ኃላፊ ክቡር አባ ተስፋ አምላክ ፍቅሬ መገኘታቸውን ከእምድብር ሀገረ ስብከት ማህበራዊ ተግባቦት ያገኘ ነው መረጃ ያመላክታል።